ለመጀመሪያ ጊዜ ከማርበርግ ቫይረስ አንድ ታዳጊ ከበሽታው ሙሉ በሙሉ አገግማና ከሕክምና ማዕከል መውጣቷ ተገልጿል። ዝርዝሩን ይዘናል። በሌላኛው መረጃችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለቀረበባቸው ክስ የይቅርታ ጥያቄያቸው ለሀገሪቱ ፕሬዚዳንት ማቅረባቸው ተሰምተዋል። በኔታንያሁ ላይ የቀረበው ክስ ምንድን ነው? የይቅርታ ጥያቄያቸውስ ምን ምላሽ አግኝቱ ይሆን? የሚሰሙት ይሆናል። ማስከተል አሜሪካን ማጥቃት እንችላለን ሲሉ የሰሜን ኮሪያው መሪ ኪም ጆንጉን ተናገሩ። ኪም ለዚህም አየር ኃይሉ አዲስ ስትራቴጂካዊ መሳሪያዎችንም መታጠቁን አስታውቋል። በአሜሪካ ላይ ስጋትን የፈጠረው የሰሜን ኮሪያው አስደንጋጭ መግለጫ ምንድን ነው? በቆይታችሁ ታደምጣላችሁ። ክቡራን የዩቲዩብ ቻናል የቤተሰቦች በአርዕስተ መረጃዎቹ ያስደመጥኳችሁን ዝርዝር የዜና ዘገባዎች በውስጥ በመግባት መከታተል ትችላላችሁ። ለዚህ ቻናል አዲስ ሲሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሀሳብ አስተይቶን ኮሜንት ሴክሽን ላይ ያስፍሩ።